እኛ ቤት በፈትል ልብሶቻችን የታወቅን እንደሆነ ታውቃላችሁ። ስለዚህ ዛሬ ደግሞ እንደተለመደው ከፈትል የተዘጋጁ ቆንጆ ቆንጆ የሀበሻ ቀሚሶችን እያሳየኋችሁ አብሬያችሁ ቆያለሁ። ሰላም ጤና ይስጥልን ውድ የመዓዛ ጥበብ ና ሽፎን የዩቲዩብ ቻናል ተከታታዮቻችን፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። መግቢያችን ላይ እንደተናገርኩት ቆንጆ ቆንጆ ከፈትል የተዘጋጁ የሀበሻ ቀሚሶችን ነው ዛሬ እያሳያችሁ ንቆየ። ይሄ የምታዩት የአበሻ ቀሚስ እንደምታዩት በቢጫ ጥለት የተሰራ የአበሻ ቀሚስ ነው። በጣም ነው የሚያምረው። ሲምፕል በሚባል መልኩ ከወገብ በላይ ልክ እንደዚህ መስቀል አላት። አንገቱና እጁ ደግሞ በንቅስ ሆኖ የተሰራ ሲሆን እንደምታዩት እጁ ላይ ሰፋ ያለ ዝርግፍ በሚባል ስታይል የተሰራ ሲሆን ከታች ደግሞ ምንም አይነት ጥልፍ አልተጠቀምንም። ጀስት ቢጫ ጥለት ዋለች ጫፍ ላይ እንትኑ ደግሞ መቀነቱ ደግሞ ልክ በዛው ተመሳሳይ ቢጫ ጥለት አድርገን ሰርተንለታል። በዚሁ ተመሳሳይ ደግሞ ቢጫ ጥለት ደግሞ ነጠላ አንድ ላይ ይሰራለታል ማለት ነው። ይህንን የሀበሻ ቀሚስ እኛ ጋር በ4800 ብር ብቻ ነው የምታገኙት። ስለዚህ እየደወላችሁ ኮንታክት አድርጉን። ይሄኛው ደግሞ የጎንደር ቀሚስ ነው ደብል ሰሌን እያለን እንጠራዋለን በተለምዶ፣ ምክንያቱም ከላይ የሚወርደው የጥልፉ በሁለት ነው እየወረደ ያለው። ስለዚህ ደብል ሰሌን ጎንደረኛ እያለን እንጠራዋለን ማለት ነው። በጣም የሚያምር ጎንደረኛ ቀሚስ ነው። ብዙዎቻችሁ በጣም ወዳችሁታል። በብዙ ከስተመሮቻችን ምርጫ ደግሞ ይህንን የሀበሻ ቀሚስ ድጋሚ ሰርተነዋል ማለት ነው። እንደምታዩት ከጀርባው ይህንን የሚመስል ቆንጆ ጥልፍ አለው። እጅጌውም ደግሞ በዚህ በሶስት ሰሌ ተደርጎ ተሰርቷል ማለት ነው። በጣም በሚያምር ሁኔታ በቆንጆ ሁኔታ እንደዚህ አሳምረን ሰርተነው ይሄንን የጎንደር ቀሚስኛ ጋር በ7800 ብር ብቻ ነው የምታገኙት። እንደተለመደው ደብል ፈትል ነው የምንጠቀመው። ልክ እንደዚህ ከስር ደግሞ ሳተን ገበር ተጠቅመናል ማለት ነው። መቀነቱ እናንተ በምትፈልጉት አረንጓዴ፣ ቢጫ፣ ቀይ ባንዲራ ባለውም ባንዲራ በሌለው ደግሞ አረንጓዴ ብቻ ሲምፕል አድርገን መስራት እንችላለን ማለት ነው። እጅጌው እንደምታዩት ሶስት ደብል በሶስት ሰሌን ተደርጎ የተሰራ ጎንደረኛ ነው። በሁለትም ደግሞ መሰራት ይችላል። ምርጫችሁን እናከብራለን። ቆንጆ ነጠላም ደግሞ አለው እንደምታዩት፣ አስራ ሁለት ክንድ ነጠላ አለው። በጣም ቆንጆ የሚያምር ጎንደረኛ ነው። ጥልፉ በጣም ጽድት ያለ ነው። ስፌቱ በቆንጆ ሁኔታ የተሰፋ የጎንደር ቀሚስ ነው። ስለዚህ ሁላችሁም እንደምትወዱ ተስፋ አደርጋለሁ። አንዳንድ ጥቅስ ለማድረግ ስልካችንን ባዩ ላይ እናስቀምጣለን። ዋትሳፕ፣ ቴሌግራም ላይ ኮንታክት አድርጉ። አገር ውስጥ ያላችሁም ከአገር ውጭ ያላችሁም ለሁላችሁም በምትፈልጉት አይነት አማራጮች እናቀርብላችኋለን ማለት ነው። አገር ውጭ ያላችሁ ደግሞ በዲችል እና ፖስታ ቤት አማራጮችን ተጠቅመን ያላችሁበት ድረስ እንልካለን። ያው የመላኪያ ከእናንተ ነው የሚሆነው። የቀሚሶችን ዋጋ ብቻ ነው የምንነግራችሁ። ይሄኛው የሀበሻ ቀሚስ ደግሞ ጎንደረኛ ልክ እንደ ካሁን በፊት እንዳሳየኋችሁ ደብል ሆኖ ይሄኛው ትንሽ ለየት ከሚያደርገው ጥለቱ አረንጓዴ፣ ቢጫ፣ ቀይ ጥለት ነው። ከስር የቀድሞ አረንጓዴ ብቻ ነበረች፣ ቀጠን ያለች ነበረች። እኛ ትንሽ ሰፋ ብሎ በአረንጓዴ፣ ቢጫ፣ ቀይ በባንዲራችን አድርገን ሰርተነዋል ማለት ነው። ጡቱ አካባቢ እንደተለመደው ዝርግፍ አድርገን ነው የምንሰራው፣ ሰፋ ብሎ ነው የሚሰራው። የጎንደረኛ ቀሚሶች ጡታቸው ላይ ፍሪሳይዝ ነው የሚሆነው። ምክ በዚህ መልኩ በቆንጆ ሁኔታ አድርገን ሰርተነዋል ማለት ነው ስለዚህ እናንተም ደግሞ እነዚህን የመሳሰሉ ቀሚሶችን ኦርደር ማድረግ ከፈለጋችሁ ስልካችንን ባዮ ላይ እናስቀምጣለን ስለዚህ በዋትሳፕ እና በቴሌግራም አማራጮች ኦርደር ማድረግ ትችላላችሁ ይሄ መቀነት ደግሞ መቀነቱን ደግሞ ጥፋችሁ እንደዚህ ጥላታችሁ ላይ ማሳረም ትችላላችሁ። ስካርፕ አድርጋችሁ መጠቀም ትችላላችሁ ማለት ነው። አይ መቀነት ወገባችን ላይ ነው ካላችሁ፣ ደግሞ ከዛ ማድረግ ይቻላል። ኖርማሊ የወገብ ላስቲክ ስለምንጠቀም ወገብ ላስቲክ ራሱ ይይዘዋል ማለት ነው። ወገብ ላስቲክ ደግሞ እንዳይኖረው የምትፈልጉ ካላችሁ ፍሪ ሳይዝ አድርገን መስራት እንችላለን። እንደተለመደው ፈትሉ ደብል ነው። ከዛ ስር ደግሞ ሳተን ገመድ እንጠቀማለን ማለት ነው። ኖርማሊ ግን ወገብ ላስቲክ እንዳይኖረው የምትፈልጉ ከሆነ ግን ከስር ያለው ሳተን ገበያ አይኖረውም ማለት ነው። ፈትሉ ብቻ ይሆናል። ይህንን የመሰለ ደግሞ በጣም የሚያምር ቆንጆ ትልቅ ነጠላ አለው። በጣም የሚያምር የጎንደር ቀሚስ ነው ማለት ነው። እንደዚህ በነጠላው በመቀነቱ እንደዚህ አሸብርቃችሁ ማጌጥ ትችላላችሁ ማለት ነው። ይህንን የጎንደረኛ ቀሚስ ደግሞ እኛ ጋር በ9500 ብር ብቻ ነው የምታገኙት ያው ጥለቷ ትንሽ ሰፋ ስለምትል ዋጋው ይጨምራል ማለት ነው። አይ ጥለቱ ደግሞ አረንጓዴ ብቻ ከዚህ መጀመሪያ ያሳየዋችሁ አይነት ከፈለጋችሁ ደግሞ እሱን በ7800 ብር ብቻ ታገኙታላችሁ ማለት ነው። ይሄኛው ደግሞ ከመነን የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። በቀይና ቢጫ ኮምቢኔሽን ጥለት የተሰራ ነው። እንደምታዩት አንገቱ ላይ አይን ቅድ በሚባል ትንሽ ሰፋ ባለ ቅድ ነው የተቀደደላት። አንገቷ አካባቢ ገለጥ እንዴል ትፈልጋለች። አንገት ጌጣጌጦችን በምታደርግበት ጊዜ ጌጡ እንዲታይ ስለፈለገች አንገቷ ሰፋ እንዴል ፈልጋለች ማለት ነው። ጥለቱ እንደምታዩት በጣም ሰፊ ጥለት ነው። በጣም ነው የሚያምረው። ደብል መነን ነው የምንጠቀመው ከስር ልክ እንደዚህ ከዛ ከደብሉ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። በጣም በቆንጆ ስፌት እና በቆንጆ የጥልፍ አማራጭ የተሰራ በጣም የሚያምር ቆንጆ ቀሚስ ነው። ይህንን ቀሚስ እኛ ጋ በ8800 ብር ብቻ ነው እኛ ጋ የምታገኙት። በሁለት አይን መነን የተዘጋጀ ቀሚስ ነው። ከወገብ በላይ የምንጠቀመው ሁለት አይን መነኖችን ነው። በጣም ቆንጆ ማቴሪያሎችን፣ ጽድት ያሉ ማቴሪያሎችን ነው የምንጠቀመው ስለዚህ ቀሚሳችሁ ረዥም እድሜ የሚያገለግል ሆኖ ነው እጃችሁ ላይ የሚደርሰው ማለት ነው። እንደምታዩት በጣም ቆንጆ ነጠላም አለው አንድ ላይ ሆኖ እንግዲህ በ8 ሺህ 8 መቶ ብር ብቻ ይህንን ቀሚስ እኛ ጋር ማግኘት ትችላላችሁ። በጣም ነው የሚያምረው። እንደምትወዱት ተስፋ አደርጋለን። ስልካችንን ባዮ ላይ እናስቀምጣለን። ስለዚህ በዋትሳፕ እና በቴሌግራም አማራጮች ኮንታክት አድርጎን ስክሪንሾት እያደረጋችሁ የምትፈልጉትን ቀሚስ ብትልኩልን ማውራት እንችላለን ማለት ነው። ስለዚህ ይሄኛው ቀሚስ ደግሞ ከቻይና ጨርቅ በሚባል ማቴሪያል የተዘጋጀ ቀሚስ ነው። ስሙ ቻይና ጨርቅ ይባል እንጂ በሀገራችን ሸማኔዎች የሚዘጋጅ የሀበሻ ቀሚስ ነው። ሙሉ ለሙሉ ከጥልፍ የተሰራ ነው ማለት ነው። የምታዩት ፊት ለፊት የሚወርደውም ከታች ዙሪያውን የተጠለፈው እጅጌው ላይ እንዲሁም ነጠላው ላይ ሙሉ ለሙሉ በጥልፍ ነው የምንሰራው ማለት ነው። ወገቡ እንደምታዩት እንደዚህ ፍሪ ሳይዝ ነው። ለቀጭንም ሴት መሆን ይችላል። ወፍራም ሴትን ብታደርገው ደግሞ የሚለጠጥና ለሁሉም አይነት ሳይዝ የሚሆን አይነት የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። ጽድት ያለ ማቴሪያሎችን ነው የምንጠቀመው። ጥልፉ እንደምታዩት በጣም ነው የሚያምረው። በቆንጆ በባለሙያ ጥሩ በሚጠልፉ ጠላፊዎች ነው ጥልፎቻችን ስለዚህ በጥራት አንደራደርም። ጽድት ያለ ስራ ነው የሚደርሳችሁ ማለት ነው። ቆንጆ ቆንጆ ነገሮችን ከፈለጋችሁ መዓዛ ጥበብና ሽፎንን ምርጫችሁ እንደምታደርጉ ተስፋ እናደርጋለን። ስለዚህ ስልካችንን ባዩ ላይ እናስቀምጣለን። ኦርደር አድርጉን። አድራሻችን ቁጥር አንድ ጎንደር ቅዳሜ ገበያ አካባቢ መቻሌ ገበያ ማዕከል አንደኛ ፎቅ ላይ 38 ቁጥር ታገኙናላችሁ። ቁጥር ሁለት ደግሞ አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት አንበሳ ባንክ ያለበት ህንፃ ላይ ሁለተኛ ፎቅ 105 ቁጥር ላይ ታገኙናላችሁ ማለት ነው። ይሄኛው ቀሚስ ደግሞ በጣም የምንወደው አይነት ቀሚስ ነው። እንደምታዩት በፒንክ ከለር የሚበዛበት አይነት የሀበሻ ቀሚስ ነው። ለግሩፕ ያዘዙ ልብስ ነበረ። ከወገብ በላይ የተጠቀም ነው እታች ላይ ያለውን ጥለቱን እራሱን ነው ማለት ነው። እንደምታዩት በዚህ መልኩ አድርገን በቆንጆ ሁኔታ ሰርተንላቸዋል። ሞስትሊ ከወገብ በላይ መነኖች መነን ከሆነ ማቴሪያሉ መነን ነው የምንጠቀመው። ይሄኛው ግን ከገበላይ ተጠቀም ነው ራሱ ሳባ ጨርቁ ነው ማለት ነው ታች ላይ ያለው አይነት